ተጠባቂው የሰሜን ለንደን ደርቢ! ሰላም ሰላም ውዲያ ፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ ዘውትር ወደ እናንተ በእግር ኳስ አጫጭርና መረጃዎቹ እና ፕሮፋይል ነክ በሆኑ ጉዳዮቹ እየደረሰ ይገኛል። አሁንም ተጠባቂውን የሰሜን ለንደን ደርቢ አርሰናል ከቶትናም ሆትስፐር የሚያደርጉትን ጨዋታ ልናስቀኛችሁ መተናል። ፕሮግራሙ ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። በዚህ ፕሮግራማችን ትላንት ምሽት የተሸነፉትን የሊቨርፑልና የማንስተር ሲቲንም ጨዋታዎች እንዳስሳለን። በእንግሊዝ ፕሪምየር ሊግ 12ኛ ሳምንት መርሃ ግብር አርሰናል የከተማ ተቀናቃኙን ቶተናምን በሜዳው ኤምሬትስ ይገጥማል። የሊጉ መሪ አርሰናል ዛሬ ምሽት አንሳ ከሰላሳ ላይ በሚደረገው የለንደን ደርቢ ጨዋታ መሪነቱን ለማጠናከር ሲገባ፣ ከከተማ ባላንጣው ቶተናም ከባድ ፈተና ይጠብቀዋል። አርሰናል ጨዋታውን ካሸነፈ ነጥቡን 29 በማድረስ ከተከታዮች ቼልሲ ጋር ያለውን የነጥብ ልዩነት ወደ ስድስት ከፍ ያደርጋል። ቶተናም ነጥቡን 21 በማድረስ ወደ አራተኛ ደረጃ ከፍ ለማለት ከባድ ትንቅንቅ እንደሚያደርግም ይጠብቃል። ከዚህ ጨዋታ ቀደም ብሎ 11 ሰዓት ላይ በሚደረግ የሊጉ ጨዋታ ሊድስ ዩናይትድ አስቶን ቪላን ያስተናግዳል። ትናንት በተደረጉ የሊጉ 12ኛ ሳምንት መርሃ ግብሮች ደግሞ ኒውካስል ማንቸስተር ሲቲን ሁለት ለአንድ ሲያሸንፍ፣ ሊቨርፑል በሜዳው እና በደጋፊ ፊት በኖቲንጋም ፎረስት 3 ለዜሮ መሸነፉ ይታወሳል። ተጠባቂው የሰሜን ለንደን ደርቢ ላይ ነው የምንገኘው ተመልካቾች፣ ይህ ደርቢ በአርሰናል ደጋፊዎች እና በቶተንሀም ደጋፊዎች ዘንድ እንደ ፖለቲካ ደርቢ ተደርጎም ነው የሚቆጠረው። ዝርዝሩን እነሆ ከፉትቦል ማድ እያስቃኘናችሁ ነው። አብሩነታችሁ በድጋሚ ላይን እንላለን። ላይክ ኮሜንት፣ ሰብስክራይብ እና ሼር በማድረግ መርሃ ግብሩ ወደ ሌሎችን ሊደርስ እንድታደርጉን በድጋሚ እንጠይቃለን። እንግዲህ አርሰናል እና ቶተናም ሆትስፐር የሚያደርጉት ደርቢያቸው 212ኛው ነው። ዛሬ የሚያደርጉት ደርቢ የሊጉ መሪ አርሰናል በ12ኛ ሳምንት እንግሊዝ ፕሪሚየር ሊግ ዛሬ ምሽት አንድ ሰዓት ከሰላሳ ላይ እንግዲህ ወሳኙን ጨዋታ ከምን ጊዜም ተቀናቃኙ ቶተናም ሆትስፐር ጋር ያደርጋል። ትላንት ሊቨርፑልና ማንቸስተር ሲቲ መሸነፋቸውን ተከትሎ ልዩነቱን ይበልጥ የሚያሰፋበትን እድል ያገኘው አርሰናል ከጎረቤቱ የሚያደርገው ጨዋታ ትልቅ ግምትም እንዲያገኝ አድርጎታል። መድፈኞቹ ከቶተንሀም ሆትስፐር ጋር በተገናኙባቸው ያለፉት ዘጠኝ የፕሪሚየር ሊግ ጨዋታዎች ሰባቱን አሸንፈዋል። ዛሬ በሜዳቸው ኤሜሬትስ የሚያደርጉትን 212ኛውን ደርቢ ለማሸነፍ ከቶማስ ፍራንክ ቡድኑ ጠንካራ ፈተና እንደሚጠብቃቸውም ይጠብቃል። በተለይ በዚህ ውድድር አመት ቶተንሀም ከሜዳ ውጭ ያልተሸነፈ ብቸኛው ክለብ በመሆኑ የሚካኤል አርቴታን ቤት ስራ ሊያበዛው እንደሚችል ነው ተንታኞች እየጠቆሙ የሚገኙት። በርካታ ግቦች ከሚቆጠሩበት አንዱ ደርቢ የሆነው የአርሰናልና የቶተንሀም ሆትስፐር ጨዋታ ሜዳ ላይ የሚደረገው የተጫዋቾች ያልሸነፍ ባይነት፣ ንቅንቅና የካርድ ብዛት የብዙዎችን ቀልብ የሚስብም ነው። ባለፉት አመታት ቀጥተኛ ተፎካካሪዎቹ ነጥብ ሲጥሉ እድሉን የመጠቀም ችግር የነበረበት አርሰናል በዚህ አመት ግን ከስህተቱ የተማረ ይመስላል። በምሽቱ ጨዋታ ገብርኤል ማጋሌሽ በጉደት የማይሰለፍ ሲሆን እሱን ተክቶ ፔሮ ሂንካፔ እንደሚሰለፍ ይጠበቃል። ሪካርዶ ካላፊዮርም እስከ ባለፈው አርብ ልምምድ አለመስራቱ ሲነሳ ነበር። ቪክቶሪ ኮሬሽ፣ ገብርኤል ማርቲኔሊ፣ ማርቲን ኦሪጋርድ፣ ገብርኤል ጀሱስ፣ መኑ ማዱኬ፣ ካያቨርስ ልምምድ ቢጀምሩም የመሰለፋቸው ነገር ግን አልተረጋገጠም። ምናልባት በዚህ ጨዋታ የአንበላቸው ማርቲን ኦዲጋርድ ወደ ሜዳ መመለስ ተጠባቂ ይሆናል። በቶተናም በኩል ሉካስ ቤርግ አቫል ፓፔሳር እና ቤን ደቨስ መግባታቸው ባይረጋገጥም ሙሐመድ ኩዱስ ግን በቋሚነት ሊጀምር ይችላል ተብለዋል። አርሰናል በተከታዮቹ ያለውን የነጥብ ልዩነት ለማስፋት፣ ቶተናም ሆትስፐር ደግሞ ከሜዳ ውጭ ያለውን ያለመሸነፍ ጉዞ ለማስቀጠል የሚገናኙበት ጨዋታ ማይክል ኦሊቨር እንደሚዳኙት ይታወቃል። አርሰናል ለተከታታይ አስር ጨዋታዎች ሲያሸንፍ ቢዘልቅም ከሰንደርላንድ ጋር ከ15 ቀናት በፊት አቻ መለያየቱ ይታወቃል። ከቶተናም አንጻር አርሰናል የተሻለ ቡድን ቢሆንም አሰልጣኝ ቶማስ ፍራንክ ግን መዘጋጀታቸው የሚጠበቅ ነው ሲል ደግሞ ያው የሚነግረን የጨዋታዎችን ግምት የሰጠው የቢቢሲው የእግር ኳስ ተንታኝ ክሪስ ሱተን ነው። ቶተናም ተቀናቃኙን ለማቆም ጥረት ማድረጉ ባይቀርም መድፈኞቹ ግን የሚያሸንፍ መንገድ አያጡም ሲልም አመልክቷል። ሱተን ይህንን ጨምሮ የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎችን የገመተ ሲሆን በዛሬ ዕለት የሚካሄዱ የእሁድ ጨዋታዎችን ግምት እንመለከታለን። እንግዲህ ሊድስ ከአስቶን ቪላ የሚያደርጉት የ11 ሰዓት ጨዋታ ይጠበቃል። ሊድስ ከሰበሰባቸው 11 ነጥቦች ስምንቱን በሜዳው ያገኛቸው ናቸው። ቡድኑ ጥሩ ውጤት እያስመዘገበ ቢመጣም ደጋፊዎቹ አሰልጣኝ እንዳንኤል ፋርክ ላይ የሚያነሷቸው ጥያቄዎች ግን አሉ። ሊድስ በቪላ ከተሸነፈ በኋላ ነገሮች ሊበላሹ ይችላሉ። ቪላ ካለፉት አስር ጨዋታዎች በስምንቱ አሸናፊ ሆኗል። በዚህ ጨዋታም የሚሸነፍ አይመስልም። ስለዚህም ጨዋታው አንድ ለአንድ እንደሚለያዩ ነው እሱ ተን የገምተው ሌላኛው እንግዲህ እኛም ዛሬ እያየን የምንገኘው የአርሰናልና ቶተናም ጨዋታ ነው። ምሽት አንድ ሰዓት ከሰላሳ ላይ የሚደረገው ኤሜሬትሱ የሰሜን ለንደን ፍልሚያ። ቶተናም ከሜዳው ውጭ አራት ጨዋታዎችን አሸንፎ በአንዷቻ በመለያየት ጥሩ ውጤት እያስመዘገበ በተከታታይ ጉዞን እያስቀጠለ ይገኛል። ቡድኑ ጥሩ ውጤቶችን ማስመዝገብ ቢችልም የአጥቂ መስመሩ ላይ ግን ጥያቄዎች አሁንም ይነሳሉ። ጨዋታው ጠንካራ ቢሆንም አርሰናል የተሻለ እድል እንዳለው ክሪስቱታን ያመለክተናል። ከዚህም አንጻር መድፈኞቹ ገብርኤል ማጋሌሽን በጉዳት ቢያጡም ክርስቲያን ሞስኬራን በቦታ ወይም ሄሮይን ካፔን በቦታው በማስገባት ጨዋታውን ሶስት ለዜሮ እንደሚያሸንፉ ክሪስቱተን ግምቱን አስቀምጠዋል። ወደ ተመልካቾች ፉትቦል ማዕድ ላይ አርሰናል ከቶተንሀም ሆትስፐር የሚያደርጉትን የሰሜን ለንደን ተጠባቂ ደርቢ እያየን ነው። አሁን ደግሞ ከጨዋታው በፊት የተሰጡ አስተያየቶችን እንዳስሳለን። ፕሮግራሙን ላይ ኮሜንት፣ ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ወደ ሌሎች እንዲደርስ እንድታደርጉልንም በድጋሚ በትሕትና እንጠይቃለን። የሰሜን ለንደን ክለብ አርሰናል አሰልጣኝ ሚካኤል አርቴታ አርብ እለት ከሆዱ የሰሜን ለንደን ደርቢ ጨዋታ በፊት አስተያየቱን ሰጥቷል። ሚካኤል አርቴታ ልዩ ልዩ ጉዳዮችን በአስተያየቱ አንስቷል። ገብርኤል ማጋሌሽ ለሳምንታት ከሜዳ እንደሚርቅ የጠቆመ አርቴታ ምን ያህል ጊዜ እንደሚቆይ ግን ለማወቅ ሮብ የሚደረገውን ምርመራ መጠበቅ አለብንም ሲል ተናግሯል። እንግዲህ ባለፈው ዓመት ከባዱን እና ትልቁን የውድድር ዘመን ጊዜ ያለ ገብርኤል አሳልፈናል ሲል ነው ሚካኤል አርቴታ የተናገረው። እንግዲህ ቡድኑ ያለ ገብርኤል ማጋሌሽ መጫወት መለማመዱን ገልጿል። በወቅቱ ቡድኑ ሁኔታውን በጥሩ መልኩ አልፎታል ያለው ሚካኤል አርቴታ አሁንም በተመሳሳይ መድገም አለብን ሲል ነው ያሳሰበው። አርሰናል የገብርኤል ማጋሌሽን ቦታ የሚተካ ጥሩ አማራጭ ተጫዋች እንዳለውም አሰልጣኙ ጠቁሟል። በዚህም ፔሮ ሂንካፔ እና ክርስቲያን ሞስኬራ በቀዳሚነት ስማቸው እየተነሳ ነው። ስለሌሎች ተጫዋቾችም ሚካኤል አርቴታ በሰጠው ጋዜጣዊ መግለጫ ተናግሯል። ሪካርዶ ካላፊዮሪ ልምምድ አልጀመረም ሲል ነው ለጨዋታው የሚደርስ ከሆነ እናያለን ብሎ የጠቆመው። ገብርኤል ጄሱስ ብቁ ለመሆን በቅርቡ ውስጥ በሚደረጉ ጨዋታዎች መሳተፍ ይኖርበታል ሲልም ተናግሯል። ቡካዮ ሳካ ውሉን ለማራዘም ንግግር ላይ ነው። በጣም ደስተኛ ነው። በክለቡ መቀጠል ይፈልጋል ነው ያለው። በውሉ ማራዘሚ ሀሳቦች ብላ የተነሳለት ጥያቄ በተጨማሪ ማሰልጣኝ ሚካኤል አርቴታ ሌሎች ጉዳቶች የገጠማቸውን ተጫዋቾች ሁኔታ ለመግለጽ ፍቃደኛ አልሆነ። ሌላኛው ግን ሚካኤል አርቴታ ያነሳው ጉዳይ ዋይኒ ሩኒ የሰጠውን አበረታች አስተያየት በተመለከተ ነው። ሩኒ ከቀናት በፊት ቪክተር ዮከሬሽ በዚህ ዓመት ከሊጉ ሶስት ምርጥ ተጫዋቾች አንዱ ነው በማለት ተናግሮ ነበር። በዚህም ስለ አስተያየቱ የተጠየቀው ሚካኤል አርቴታ ይህ አስተያየት ከእንደ ዋይኔ ሩን አይነት ሰው ስለመጣ በጣም ደስተኛ ነው ብሏል። ይሄ እሱ ስላስቆጠረው ጎል ብዛት አይደለም ያለው አርቴታ፣ ነገር ግን ጉዳዩ ለቡድኑ ስላደረገው አስተዋጽኦ እና ስለሰጠው ነገር ነው ሲል ነው የተናገረው። ቪክቶሪ ኮሬሽ በቡድናችን ውስጥ ጥሩ በመስራት እና ለሌሎች ተጫዋቾች ክፍተት በመፍጠር ያደረገውን አስተዋጽኦ መመልከት ይቻላል ሲልም ሚካኤል አርቴታ አመልክተዋል። ወደ ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። በተጠባቂው የሰሜን ለንደን 212ኛው ደርቢ ዳሳ ላይ እንገኛለን። የአሰልጣኞችን አስተያየት ነው እያየን የምንገኘው። ቀጥሎ ደግሞ ቶማስ ፍራንክ ነው የምናገኘው፣ የቶተናም ሆትስፐሩን አሰልጣኝ። በነገራችሁ ላይ አርሰናልም ቶተናም ሆትስፐርም በእንግሊዝ ፕሪሚየር ሊግ የዘንድሮ ውድድር ዓመት በቆመ ኳስ ከፍተኛ ግብ ያስቆጠሩ ቡድኖች ናቸው። አርሰናል በአንደኝነት ሲመራ፣ ቶተናም ሆትስፐር ደግሞ በሁለተኝነት የቆሙ ኳሶችን በመጠቀም ግብ በማስቆጠር ይከተላል። የቶተናሙ አሰልጣኝ ቶማስ ፍራንክ ቡድናቸው በሰሜን ለንደን ደርቢ ጨዋታ የቆመ ኳስ ፍልሚያው ላይ የበላይ ለመሆን እንዲጫወት አሳስበዋል። ጨዋታው የቆመ ኳስ ፍልሚያ እንደሚሆን ያነሱት አሰልጣኙ እነሱ የቆመ ኳስ ላይ ካሸነፍ ናቸው ግማሽ ያህል አቅማቸውን እንቀንሷለን ብለዋል። ሁከት ማስነሳት እንወዳለን የሚሉት ቶማስ ፍራንክ ምክንያቱም ጠቃሚ ሊሆን ይችላል፣ በጣም የተደራጀ ጨዋታ ሲሆን ለመበተን ይረዳናል ሲሉ ነው የተናገሩት። ይህንንም ባንወድም አርሰናል የሊጉ መሪ ነው፣ ጥሩ የውድድር ዘመን እያሳለፉም ይገኛሉ ሲሉ ነው ቶማስ ፍራንክ ተናግረዋል። በአመት ውስጥ ከሁሉም ጨዋታዎች ሁለት በጣም አስፈላጊ ጨዋታዎች አሉ፣ እነሱም ከአርሰናል ጋር በሜዳችንና ከሜዳችን ውጭ የምናደርጋቸው ናቸው ሲሉ ነው ቶማስ ፍራንክ የተናገሩት። ዜ ማስፈራም ፈልገው እንደነበር የተጠየቁት ቶማስ ፍራንክ ዜ ደግሞ ማን ነው ሲሉ ፈገግ በሚያሰኝ ሁኔታ አስተያየት ሰጥተዋል። ውድ ተመልካቾች ፉትቦል ማዕድ ወደ እናንተ በሰሜን ለንደን ደርቢ ተጠባቂ ጨዋታ የደረሰበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችን ነው። ቁጥራዊ ሁኔታዎችን፣ የአሰልጣኞችን አስተያየትና ልዩ ልዩ ጉዳዮችን በፉትቦል ማዕድ ዳሰናል። በመጨረሻ ምናልባትም ከዚህ ጨዋታ ጋር በተያያዘ የምናነሳላችሁ አንድ ጉዳይ በእነዚህ በሁለቱ ደርቢዎች መካከል ባለፉት ተከታታይ ጨዋታዎች ቁጥሮች እንደሚያሳዩት ያለፉትን ሶስት የሰሜን ለንደን ደርቢዎች ቶተናም ሆትስፐር በአርሰናል መረታቱን ነው። በዚህም አርሰናል በቶተናም ሜዳ በተደረገው የመጀመሪያው ጨዋታ ሶስት ለሁለት ሲያሸንፍ፣ በአርሰናል ሜዳ አንድ ለዜሮ አሸንፈዋል። እንዲሁ በተመሳሳይ በቶተናም ሜዳ አንድ ለዜሮ አሸንፎ በአርሰናል ሜዳ ደግሞ ሁለት ለአንድ በማሸንፍ እንግዲህ ታሪኩን አስጠብቆ እየሄደ ይገኛል። እንግዲህ አርሰናል ቶተንሀም ሆትስፐርን በ2024 ሶስት ለሁለት አሸንፏል። በዛው አመት በ2024 ሃያ አምስት የውድድር ዘመን ማለት ነው አንድ ለዜሮ አሸንፏል። እንደገና በ2025 ሁለት ለአንድ በማሸነፍ በተከታታይ ቶተንሀም ሆትስፐርን የመራበት የውድድር አመት ሆኗል። ዘንድሮስ ምን ያስመለክትናል? የዛሬውስ ጨዋታ ምን አይነት ጉዳዮች እንመለከትበታለን የሚለው ተጠባቂ ነው። ፕሮግራማችንን ዘወትር አጋር በመሆን ላይክ፣ ኮሜንት፣ ሰብስክራይብ እና ሼር እንድታደርጉ እንጠይቃለን። ፉትቦልን ማዕድ ከእናንተ ወደ እናንተ ሰላም።